ነበር እዛ ቤት የተሰገሰጉት እነዛ አውሬዎች ጎዳና ላይ ወጥተው ሲበታተኑ የማይበት ጊዜ ላይ መልካም ሰዎች ከታገሱና ከተማመኑ መጨረሻ ላይ አሸናፊ ይሆናሉ። እኔም ተስፋ ባለመቁረጤ ምክንያት የምፈልገው ነገር በእጅ ገብቷል። እድሜ ላቤ። እሱ ከጎን ባይሆን ኑሮ ምንም ነገር ማሳካት አልችልም ነበር። እሱን እዛ ቤትቶ መምጣት መክዳት ቢሆንብኝም፣ ግን ደግሞ የምፈልገው ነገር አግኝቻለሁ። አሁንም ይቀረኝ እነዛን አውሬዎች ዋጋቸውን መስጠት ነው። እሱን ደግሞ በቅርቡ አደርገዋለሁ። ሁላቸውንም፣ እያንዳንዳቸውን ዋጋቸውን ነው የምሰጣቸው። ሁሉ ሁሉንም ምንም አይነት ምሬት አይኖረኝም። ምንም አይነት ወይ ምን እንድነግርሽ ነው የምትፈልጊው? ሁሉንም ነገር አንተ እኮ በሰው ስቃይና ጭንቀት የምትዝናና ሰው ነህ። ፍቅርን እንኳን በማስመሰል ነው የምትኖረው ሰማኛለህ። ዛሬ ግን ሁሉንም ነገር ሳትነግረኝ ነግረኝ፣ አንላቀቃትም። ለምን ነግርሽ? ነገር እኮ አስቀድመሽ ምላሽን ሰጠሽ። ልጁን ስደበድበኝ ነበረው ልትነግረኝ ስለምፈልግ አይደለ? ስለዚህ ሁሉንም ነገር ትነግረኛለህ። ሁሉንም ነገር፣ ቁጭ በል። ሳሚ፣ እኔ ብቻ ነው ይኸው ሲከፉብኝ። ሳሚ እንኳን ከዚህ ቤት እኮ ጠፋ። እኔ ደግሞ አይኑን ሳላይ መዋል አልችልም። ወይኔ ሳሚ ሳሚ፣ ባክን አንሳው ስልኩን። ወይኔ ሳሚ፣ ወይ ደማሙ፣ ወይ ድማሙ፣ ድማሚት ትጨርስህና። ቆይ ምን አድርጊ ነው የምትለኝ? እሺ ኧረ ሳሚ አንሳው። ሳሚ ሳሚዬ፣ እኔ አንበሳና ፍቀኛል እባክህን አንሳው። ሳሚ ሄኩኩ። እሺ መረጃ ቀባይ እሷ ናት አደለ? አንሳላት እንጂ ለምን አታነሳላት? ቆይ አሁን ደግሞ እቅዳችሁ ምንድን ምንድነው? ቤቱን ለመሸጥ ነው ወይስ ተረኛዋ ታጋች ቤቲ ናት ወይስ ደግሞ ዋና ንገረኝ እንጂ ነው ወይስ፣ እነሱንም በፍቅር ካጠመድካቸው በኋላ ቤቱን እንዲሸጡ ልታደርጋቸው? ሳባ እባክሽ እባክሽ፣ እያንዳንዱ የምትናገሪያቸው ነገሮች ለእኔ ቁስል እየሆኑ፣ እያንዳንዱ የምትናገሪው ቃላት ልቤን እየወጋኝ ነው። እባክሽ ልለምንሽ፣ ብቻ ይሄ ገበሬ በዛ ባካፋጁ ገሎብኝ እንዳይሆን ወይ ሳሚ። ቆይ ሰው አልፈልግህም እየተባለ እንደዚህ ድርቅ ይላል እንዴ? ምን አይነቱ ነገር ነው ፈጣሪ። ኧረ ቃላቶቼ ልብህን ሰበሩት እንዴ? በጣም እንጂ። ደግሞ አንተ በቃላት የምትሰበር ሰው ነህ እንዴ? እድሜ ለአንተና ለእህቶች አሁን ሰው ቤት ተጠልጌ እንድኖር አደረጋችሁ። ግን ያንተ ምን እንደሚለይ ታውቃለህ? አንተ አሁንም እስካሁን ድረስ እያስመሰልክ ናቸው ጨረስሽ? እስኪ ደሞ አሁን አስመስልስማ። እውነቴን ሁላ ነገር እያረግሻለሽ አንቺ እነዚህ ቃላቶች ከአንቺ አፍ ነው እየወጡ ያሉት ሳባ። እኔ እኮ ለአንቺ ፍቅር ያለንኩት ነገር እኮ የለም። እኔ በአንቺ ፍቅር እኮ ያላሳለፍኩትም ነገር የለም። ይህ ሁሉ ነገር እኮ የተፈጠረው ባላሰብኩት ሁኔታ ነው። እኔ አንችን ቤቴ ሶስድሽ እኮ አንችን ከክፋት ለመከላከል ነበር፣ ግን በሰአቱ ገንዘብ አልነበረኝም። በቃ ተቸገርኩኝ። አውቃለሁ ማየውን ስራ ውስጥ ነበርኩኝ ግን ሆን ብዬ አንቺን ለመጉዳት አልነበረም። ይሄን ነገር ሳደርግ የነበረው ስራው የመጣልኝ በወቅቱ አንቺ ምንም ማበላበት ነገር በሌለኝ ሰዓት ነበረ። በቃ ስራው ቢያስጠላኝም ተቀበልኩኝ። ምክንያቱም አንቺን ስለማፈቅረሽ። ስለማፈቅረሽ አትበል! ሰዎችን የሚያግት ወንበዴ፣ ለገንዘብ ብሎ ሰዎች ላይ ጉዳት የሚያደርስ ሰው በፍጹም ሊያፈቅር የሚችል ልብ ሊኖር አይችል። ቆይ ግን ምን አድርጊ ነው? አንቺ እትዬ በቃ በዛሬ መለፍለፍ አይሰለችሽም? አይደለ ቆይኔ ሚስጥርሽን ደብቄ ስለያዝኩልሽ ነው አይደለ እንደዚህ የምትሆኝ። አንቺ ወሬ አለብሽ ሲጀመር። ሳሚ እኮ አስረገዘም አላስረገዘም ፍላጎቱ እንደሆነ ተናግሯል። ኩኩኩኩ ምን አለበት የአቤል የሚባለው ሰውዬ ዛሬ ጎረሮሽን ብሎ ቆልፎ በጣለልኝ ኖሩ አይደል። የቀናማ ብዙ ያወራል እኮ ሳሚዬ፣ የኔ ጀግና መቶ አናቱን አለልኝ እንጂ ሳሚ ሳሚ ሳሚ፣ ይኸው እግዚአብሔር ይለ እግዚአብሔር ይለ። በቃ እቺን ገር ደም ይዘህ ሄዳ አንድ ኬክ ገብስከት በቃ መኖር ያሳጣን ጭንቅላታችን ላይ ወጣች አይደል? ቤቲ አይዞሽ እሺ አይዞሽ። እንደዚህማ አትቅኝ። ሳሚ እኮ የመረጠውን መርጣት። ደግሞ እሱ እንደውም ሌላ ነገር አስቦ ነበረ፣ ምን? ያው አብረን እንድንኖር ምናምን። ማን ሳሚ ነው ከአንቺ ገረድ የሚኖረው? መቼስ እኔ እንዳንቺ ቡትቱ ጨርቅ ጠምጥሜ አይደለም እየዞርኩኝ ያለሁት። አረ ምንም አይደለም። ቅድም እኮ አቤል ጭንቅላት ሆን ሲላት በቃ ማሰብ ሁላ አቃጣት። ምንም ምንም ምንም የምትናገረው ነገር ሁላ እራሱ እኮ የጅል ነው እኮ። ምነው ፈዘሽ ሆኖ አታመጭም እንደ ነው ወይስ ሳሚ ናፈቀሽ? ቤቲ ስነ ስርዓት ብታደርጊ ነው የሚሻልሽ። እስከ ዛሬ ያደረግሽው ነገር አልበቃ ብሎሽ፣ አሁን ደግሞ ልታናጅኝ የሞከርሽ ነው። እስኪ በቃ ስኝ ራሴ ነው ምምረን እህትሽ ናት። ዛሬ ባትም እንዴ፣ ሁለታችሁ ምረፉ። ቤቤ እናቱ በቃ አትረብሽንኛል። ይልሽ ሳሚ፣ ሳሚ ዝም ብለሽ አትበይ። እሱን ማግኘት ከፈለሽ መውጣት ትችላለሽ። እኛን የሚያስጨንቀን ስለ ድማሙ ጉዳይ እንጂ ስለ ሳሚ ጉዳይ አይደለም። አንቺ ግን ቆይ፣ ምንድነው ችግርሽ? ሰውየው እኮ ምንም ቀልድ አያውቅም። አይደለም፣ እቱ ጥፊው እንኳን እኮ ፊት ያጨማድዳል። በዚህ ሞፈር በጨመደደጁ የሳሚን በኬክ ያደጉ ጉንጮች ደግሞ እንዲያበላሽብኝ አልፈልግም ወይኔ ወይኔ ኩኩ ውይ ውይ ውይ ውይ ድማሙዬ የኔ ጀግና የእኔ ንጉስ እንደዚህ የምታደርግልኝ ከሆነማ ሁለቱም ጠግቦ ነበር በደንብ አድርገህ ነው ጠጋባቸው የምታስተነፍስላቸው አንቺ ግን ወይም ምንደው እንደዚህ ያደረገሽ ሳሚ አስረግዞ አልፈልግሽ አለሽ እና ኛ ምናርጉ ነው ምትል ሳሚ ደግሞ ስለማይፈልግሽ ነው አንቺ እንደዚህ ትሆናለ ኩኩ ምን ነው ገደባለሽ ለምን ትቃወጠረሽ ለምን ዝም አትይም ቆይ ግን ቤቴ ሌላ ወሬሽን ትተሽ ለምን ስለ ልጆች መቼ እንደሚወለዳት ነግሬን ማ እኮ ይኸውልሽ፣ በማይቀለድ አትቀልጂ፣ በልጅ አትምጭ ቢን ብይሻለሁ። አረ በአካችሁ እናንተ ሰዎች ዛሬ እንኳን በሰላም እናዋልበት። ሳሚን እንደሆነ በዚህ ልትይዣት ሲቀጥል፣ ደግሞ አረን ለምሱ ሊያስረግዝሽ ይቅርና አንድ ቀን እንኳን ሚሪንዳ ጋብዘሽ እንኳን ያውቅ ምን አባሽ ነው ያልሽው? አንቺ አንቺ ለጥፋቴ ማሳቢያ እየቀረብኩ ይችላል። ሁሌ የበደለኝነት ስሜት እንደተሰማኝ ልቤ በሚያውቀው ግን አንድም ቀን አንድም ቀን አንችን ለመጉዳት ሆን ብዬ አስቤ ያላቅ ይኸው፣ በፍቅራችን ምልል አረ እባክህ፣ እንደዛ ነዋ። ከሀና ጋር ሆነ ስታሳድደኝ ነበር ነ ወይስ ለኔ ስትል ነው? በሌሌ ከቤቲ ጋር ስትደራደሪ ነበር። ንገረኝ እንጂ ንገረኝ፣ ለእኔ ስትል ነው ወይን ሁሉ ነገር ያደረግከው ሳባ እኔ አንቺን ከማፍቀር ውጪ አንድም ያደረግኩት ነገር የለም። ያው አንቺ ግን እንደዚህ ነሽ። ልታዳምጪኝ እንኳን ፍቃደኛ አይደልሽ። ሳቢ ይሁላ መከራ ሲደርስብኝ ለአንድ ደቂቃ እንኳን ልታዳምጪኝ ፍቃደኛ አይደልሽ። አንቺን ለማግኘት ያልሞከርኩት ያልዋጠትኩት ነገር እኮ የለም እንዴ። ሁሉንም ነገር እያወኩኝ እንዳላወኩ እኮ ነበር። ሰውንልሽ ነበር አንተ በጣልከኝ፣ እህቶቼ ደግሞ ለነፍስ በሚፈልጉኝ ሰዓት ከፈጣሪ ቀጥሎ መሸሸጊያና መጠለያ የሰጠኝን አቤልን እንኳን ልደበድበው ስትፈልገው ነበረ። ንገረኝ፣ ይህን ሁሉ ነገር ያደረገው ለኔ ስትል ነው ነው? ወይስ ልትገለኝ ስታሳድደኝ የነበረውም ለኔ ስትል ነው? ሳባ ይበቃሽ። አይበቃኝም። ሳባ በቃሽ፣ ከዚህ በላይ ልብ ልታደማ አይገባም። ይበቃሽ። ይበቃኛል? የበፊቷ ሞኛ ሳባ ነው እንዴ የሚመስልህ? በጣም ተሳስተዋል። አንተም ሆንክ እህቶቼ ብትፈሩኝ ነው የሚሻላችሁ ስታሳድዱኝ የነበራችሁት በሙሉ አሁን የምሳደጃ ሰዓታችሁ ነው። ሁላችሁም ምትሆኑ ሳቢ፣ ቆይ ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ካልሞት እኮ አታምኝም ነው፣ እንደዛ ነው። ይሄው ግደኝ፣ ይሄው ግደኝ፣ ይለይልሽ። ቆይ ምንድን ነው የምትሉት? እ አታያትም እንደምን እንደምዝም በይ አንቺ አሪፋና ተብላስ በይስ፣ ትችሉታ እንዴ በቃ እኔ እንደውም ዝም በይ መቆየት አልፈልግም። ጥቂላችሁ ነው የምፈልገው እዚህ ቤት መቆየት አልፈልግም፣ በቃ። ኩኩ ቆይና ተረጋጊ። ቴ ዋንቺ የተነሳ እኮ የቤት በየቀኑ እየታመሰ ነው። መሄድ ከሆነ የምትፈልጊው በቃ ሂጂ፣ ከዚህ በላይ ማንም ሳይጨቀጭቀሽ። ቴ እኛ ለራስ ሽውት እንዳበጠብጪ ብለን ነው። በኋላ እዛ ሂደሽ እሷ አልፈልግም ቢልሽ ልብሽ ቢሰበር በእኛ ነው። ጥሩስ ኧረ ወይ በጣም አዘንሽልኝ። እኔ የሚያዝንልኝ ሰው አልፈልግም። ደሞ እሷ አምረን እና ያሻለው ማነው? አረ ኩኩ ምን ነው እዛ የምትበይው ሽሮ ልብሽ ላይ ወጥቶ ተከተከብሽ ተከብሽ፣ በጣም ተጨማለቅሽ። መውጣት ከፈለግሽ ውጪ፣ እኛ ይሽም አይታፈልግም። እንደውም አሁን ውጪ፣ ከፈለግሽ። ቆይ ምነው እናንተ እንደዚህ ተቃጠላችሁ? ሳሚ እንደሆነ ያፈቅረኛል። እኔማ አፈቅረዋለሁ። ደግሞ ሰርጋችን እንደግሰና። ምን ጠራችሁ? ምን ሰማት ነው? አፈቅራለሁ ስትሰማት። ወይኔ ድማሙ። ከብቶቹስ ጋጣ ውስጥ እንዲሁ ነው የሚያድረው። ወይኔ ድማሙ እሺ፣ ምን ይዤ ነው ሀገር የምመለሰው? ወይኔ ድማሙ፣ ወይኔ ነው ይጉዲ። አረ ኩሪ እንደዚህ ጎዳ አትስሪ። አረ ተይ አንቺ ድማሙ፣ እኔ ከተማ ሰው ሆኛለሁ። እዛ ከአንተ ጋር ኩራዝ ምናምን እያልኩኝ መኖር አልፈልግም። እኔ ከተማ ሰው አግብቼ መኖር ነው የምፈልገው። ደግሞ ቤቴ ናት አይደለ? እንደዛ አበባ ሲያምት ልክህ አይውልህ። አርፎ ወደ ሀገር ብትገባ ነው የሚሻለሽ። እኔ አልፈልግህም። ወይኔ ኩኪ እንደ ወይ፣ አንቺ ግን ጥጋበሽ በጣም ጠጋበኛልሽ። ምን አለ እንደ ጠጋብሽን በልክ ብታሪ። ተረጋጋው አንቺ። እኔ እኮ ያለው መኖር አልችልም። ድማሙ ምን ሆነህ ነው? አንተ ወንድ አይደለህ እንዴ? ለምንድነው እንደዚህ የምትልፈሰፈሰው? ጠንከርበል እንጂ እንዴ! ይኸውልህ ስማኝ፣ አዳምጠኝ። አንተ እዛ ገጠር ስንቷን ሴት እንደዛ እንዳላማለልክ አሁን ለዚህች ማትረባ እንደዚህ ትሆናለህ? አንቺ እኮ የሆነ ነገር ስላልገባሽ ነው። እኔ ለሷ ብዬ ስንትና ስንት በሬ ገዝቼ ስንትና ስንት መሬት አዘጋጅቼ እኮ እየጠበኳት ነው። እና እሷ ዛሬ እንዴት እንደዚህ ትለኛለች? ይገባኛል እኮ፣ ይኸውልህ፣ ይገባኛል። አንተ እኔን ማስረዳት እኮ አይጠበቅብህም። ግን በቃ አለለ ጠንከር በል፣ የመጣው ይምጣ እንዴ! ተንከር አንተ ቆፍጠን ንበል እና ደግሞ ኩራባት ኩራባት እንደውም አውቀ ምን እናደርጋለን መሰለክ አሁን እሷ እንደማትፈልጋት ታስመስልና ማለት ነው እዛ እኔ እንደምትወደኝ ታስመስላለ። አረበስማ አንቺ እኮ እንዴ ነብስ ጥር እኮ ነሽ። አንተ ደግሞ ምንድንነው ያንተ በልኮ የምትቀባጠሉትም ብለን ይሁላ አዳምጠ ሴት ልጅ የሚኮራባትን ወንድ ነው የምትወደው። ይሁል አንተ ከኮራሃበት እመነኝ እግር ስር ነው የምትወድቀው እግር ስር ነው የምትወድቀው። ይሁል ለዛ ምን ታደርጋለን መሰለ እኔ እናንተ በቃ የውሸት ማለት ነው። ፍቅረኛ ማቾች እንደሆነ እናስመስላለን። አረ ይህ ነገር እንዴት ይሆናል? አንተ ዝም በል። እኔም አድርጎ አውቃለሁ። እናስቀናትና ማለት ነው። ከዛ መልሳ እግር ስር ወድቃ እንድጠይቅ እናደርጋለን። ና እንዶ ማሳይ ነገር አታስመስል። አንድም ቀን ወደኛ አታውቅም። ይህን ሁሉ ነገር ስታደርግ የነበረው ቤቱን ለማግኘት ነው። እሱን ስጨርስና ሲነቃብ ደግሞ እህቶቼን ወደ ማጫረስ ገባ። አሁን ልሙት ልሽ ስላልከ ልብ የሚደነግጥ ይመስላል። ራስህን አታታል። አንተ ለኔ ምንም ነህ። እሺ ሳባ፣ እኔ በደንብ እየተረዳሁሽ፣ አንቺ ግን እኔ እንኳን ለማዳመጥ ፈቃደኛ አይደለሽ። በጣም ሰማሁ እኮ። አሁንም ቢሆን ያልነገርከኝ ወይም ደግሞ ልትናገር የምትፈልገው ነገር ካለ ልሰማ በጣም ፈቃደኛ ነኝ። ልትሰሚ ሳይሆን ልታዳምጪኝ ፈቃደኛ። አስቶኝ ደውል። ማታለል ሲያቅተህ በጣም ጨነቀህ አይደለ? አሁን የድሮዋ ሳባ ስላሩ በጣም ተጨነቀህ አይደለ? ትሰማኛለህ ዛሬ ግን እስከ መጨረሻው ሁሉንም ነገር ነግራኝ እንድትሄድ እንታለ ሳባቴ፣ አሳልፍኝና አሳልፊኝና ልሂድበት። አልተውህም። ሁሉንም ነገር ትነግረኛለህ። ለምን አትነግሪኝም? አንቺን ማስቀይም አልፈልግም።

ራ በላት እንትሄ ውጭ እኔ እንጂ እን አንተ ቆይ፣ አመሀል እንዴ! ምን አይነት ሰውዬ ነው ይሄ? ለምንድነው ቆፍጠን ጀነን የማትለው እንዴ? ለዚህ ነው ናቀች። በጠራች ቁጥር አስር ጊዜ እየሄድክላት እንዴ! ቆፍጠን እንበል እና ታድያ አሁን ልቅር ሂዳ ሂድ ሂድ አሁን አንተ ነህ የኩኩ ባል ምን አይነቱ ገጀራ ነው በፈጣሪ አንተንማ ከኩኩ ውጭ ማንም ሰው ነው የማያገባክ ለነገሩ ገጀራ ለገጀራ አይደለም የሚባለው ሁ ከሱም ብሶ አልመጣም ይለኛል እንዴ አንድ ነገር ልነግር ነበር የፈለግኩ ምን ውድ ውዲያት፣ በለኝ። እኔ አንተ ውድ አይደለሁም ደማሙ፣ እባክህን ጊዜን በከንቱ አታጥፋ። እኔ አንተ ልሆን አልችልም፣ በቃ ተወኝ ደማሙ። በፈጠረ ለምን ደማሙ፣ እኔን ተወኝ። ደግሞ ከቤቲ ጋር ማበረህ አይጠቅምህም። ቤቲን ስታቃት ነው የሚገባ። አንተ በጣም መልካም ሰው ነው ደማሙ፣ እባክህን በፈጠረህ እኔን ተወኝ። አንተ በጣም መልካም ሰው ነህ፣ ግን አሁን ላይ እኔ ለአንተ ምንም አይነት ስሜት የለኝም። ስለዚህ እባክህን ተወኝ። አረ ተያስቢበት። አንቺ እኮ የልጅነት ነሽ ለኔ በቃ ከተማ ስትገቢ ያሁን ያሳልፍ ነው ነገር

አንድም ነገር አድርጌ እንደማላቅ ምናልባት፣ አልባት ከዚህ በኋላ እድሉን ላላገኝ ይችላል። ብቻ አንድ ነገር ግን ልንገርሽ ሳባ በጣም አፍቅርሽ፣ በጣም በጣም ነው የማፍቅርሽ አበባ ከዚህ በላይ ልጫንሽ የፈለግሽ